ያው ቅማምዬ ተሰድባ ተረግጣ ለፍታ ግራ ሶስት መቶ ሺ አስገብተዋል። ቁን ርር የሚያደርግ ነገር ልናገር ነው። ቀብራራውን ነው። ሃይሚ ተሰድባ ተረግጣ ሶስት መቶ ሺ ያስገቧችሁ፣ እሱ ቅቤን የተቀባው ከነበረችበት ማለት ነው። ሰው ሰው አደረጋት። ሴት አስመሰላት። ሴት ሴት አስመሰላት። ብሩክ አለማየሁ ሃይማኖትን ከነበረችበት አንስቶ ሴት አደረጋት። ሴት ሴት ስትሆን ማለት ነው። አፍቃሪዋ እኔ ነኝ። ማፈቅራት እኔ ነኝ። ማፈቅራት አሉ። ማነው? ብሩክ ነው። ሴት ያስመሰላት አስከብሮ ድምቀት አድርጎ ሀታ ሰውነቷ ሳይቀር ቀይሮ ሁሉን ነገር በምን ቀየረው? እንዲ በዘመኑ ቤቴክኒሻል ቤቴክኒሻል፣ በሰላም በደስታ በፍቅር ይሄ ብቻ። ሰላም ካለ በውስጣችሁ ሁሉ ድስማችሁ ሰውነታችሁ ይቀየራል። ታዲያ ድሮ እንዴት ነበረች? አሁን ታዲያ እንደዚህ የምታብረቀርቅ ጣባ የመሰለችው በማመስሎች ነው። ብሩክ እኮ ነው፣ በብሩክ እኮ ነው ብሩክ ሰላም ስላለው እረፍት ስለሚሰጥ የህሌና እረፍት ሰው የህሌና እረፍት ሲኖር ማለት ነው እንደ ልብሽ ትተኛለሽ፣ እንደ ልብሽ ትነሻለሽ፣ የፈለግሽውን ትናገሪያለሽ፣ የፈለግሽውን ትያለሽ፣ ማንም ምንም አይልሽም። በቃ ለዛ ነው እየመረረሽ፣ ዋጣርጊው፣ ዋጣርጊው እ? ይቺ ጮማ ራስ፣ አንቺ ዝም ብለሽ አፍሽን አትክፈች። መናገር ማልፈልገውን ነገር አታናግርኝ። እኔ ጨረቃ መካከል ገብቼ እንደዚህ ማላወስ አልፈልግም፣ ነገር ግን ብሩኬን ስትናገሪው ያንገበግበኛል። ስለዚህ አንቺም ደግሞ እኛ ስንናገራት እስኪ ቀመስ አድርጊው፣ ቀመስ እንድትቀምሽው ብዬ ነው፣ ሌላ ነገር አይደለም። እኛ ከሃይሚ ችግር የለብን፣ ምንም ችግር የለብን፣ ነገር ግን ሁለቱም የመጡበት አስተዳደግ አላቸው እኛም አለን። የነሱ በግልጽ ፌመስ ስለሆኑ ስለታወቀል። እስኪ አላዛር ኢንተርቪው ላይ ሄጂ የሃይሚ አይን እኮ አይንና አይኗ ግጥም ብሎ አብጡ እያበጠ ማለት ነው። አሁንስ የለም። እንዴት ብሩክ ሰላም ሰጣት እረፍት ሰጣት። እንደፈለገኝ ትወጣለች፣ እንደፈለገኝ ትገባለች። ታዲያ ሶስት መቶ ሺ ተሰድባ ተረግጣ አስገባችው። ረባክሽ እሱ ማር ነው የተቀባው እሱ ማርና የተቀባው እሱ አልሰራም። እሱ ከካሜራ ጀርባ ሆኖ ነው 300 ሺህ የገባው። አፈራባሽ ባሽቢ ይቺ ጋንድያ። አንቺ አንቺ ወደድ ባይ ዝም ብለሽ አታሽ ቃብጪ። እኔ እውነት መናገር ሳልፈልግ ማለት ነው። አታናግሪኝ፣ አታናግሪኝ። እንደዚህ አይነት ልቁጥቁጥ ነገር ውስጥ አልገባም ብያለሁ። ነገር ግን ኮመታተሮች ደግሞ እርገጫት። እኛም እኮ መናገር እንችላለን እኮ እኛ መናገር እንችላለን። ግን እኛ የብሩክ አድናቂዎች በነገር ሳይሆን በተግባር ነው የምናሳየው። ይቺ የሆነ አንድ ነገር ምናምን ለቃቅመን እየመጣን የምናወራ ሰዎች አይደለን። ገባችሁ? እርጌጫት እርጌጫት። እልቁንስ ማስጣል ከፈለጋችሁ አንገዙ ላይ ታጠልጥለው በዚህ በካብኬት አቀፈኝ፣ ተሸከመኝ ብለው የሚያንጠለጥሉትን እነሱን እስኪ አስጥሩ፣ እነሱን አስጥሩ። ቢገባችሁ እኮ እኛ እኮ ስራ ነው የያዝ ነው። ከዚህ በላይ ማድረግም አለብን ግን እኛ ሴት ልጅ ስለሆንን የሴት ሞራል እንጠብቃለን። ገባችሁ? ይሄ እንደዚህ ጎን ለጎን ፎቶ ምናምን አንድ ፌመስ አርቲስት የሚነሳው ፎቶ ነው። ምንም ችግር የለውም። ቲክታክ ላይ ሀታ እኔ ብሩኬ ከጎን ያርጌ ስታየ እርር ትላላችሁ። እኔ ምናረኩ? አላቀፍኩት፣ አልሳምኩት። የወንድምነቴን ነው ያደነቅኩት ያከበርኩት። ደስ ሌላችሁ ይገባል። ምንድን ነው ቅጥል ነው ወይስ እንደዚች እንደጋ እንዲያ መሳደብ ነበረብኝ? አሁን አንቺ ለሀይሚ አሁን አንቺ ሀይሚ፣ ብሩኬ ሲሰደብ ደስ ይላታል። ሃይሚ ብሩኬ ብሩኬ እንደሆነ ሀይሚ ስትሰደብ ደስ እንደማይልሽ የምትይኝ ጨምላቃ ማለት ነው። ኮመንት ስር ሀይሚስ ብሩኬ ሲሰደብ ደስ ይላታል። ማናት እሷ? ምን ስለሆነች ለምን ደስ ይላታል ሲጀመር ማለት ነው። እኔ ቅርት አድርጉልኝ ቤተሰቦቼ እኔ እነዚህ አይነት ሰጣ አገባ ውስጥ መግባት አልፈልግም። ለምን እሱን እንደሚደብረው ስለማቅ፣ ብሩኬ እንደሚደብረው ስለማቅ። ግን አይገባትም። ድንጋይ ራስናት። ሁል ጊዜ ወደ ኋላ ነው የምትጎተተው። አንድ ቀን ወደፊት ተራምዳ አታቅም። ሁሌ ወደ ኋላ፣ ሁሌ ከሰው በታች። ለምንድ ነው የምትሰሪው? በቀን ሶስት አራት ጊዜ መምጣት አለ ወይ? ወይ እድገት የለሽ፣ ወይ ለውጥ የለሽ። ዝም ብለሽ ታኪያለሽ፣ ዝም ብለሽ ታኪያለሽ። ስለዚህ ካካቅሽ እንድትራገፊ ጥሩ ስነ ምግባር ይኖርሽ። መጀመሪያ ጥሩ ስነ ምግባር ሲኖርሽ ሰውም የሆነ እንትንሻል። ገና ለገና የሃይሚ በጎች ወደዱኝ ብለሽ ማለት ነው። ይህ የሃይሚ በጎች ማለት ነው አስር ሰዎች ናቸው ብሩኬ አፈር ውስጥ እንዲቀበር የሚፈልጉት። የተቀሩት የሃይሚና የብሩኬን አንድነት ፍቅራቸውን ይፈልጉታል። ከነሱ ጋር ለመስማማት ደግሞ አንቺ ሰላማዊ ሰው መሆን አለብሽ። አራት ሰው መጥቶ እርገጫት ብሩኬን እርገጭ ስበሪው ስላለሽ ያንን ኮመንት እያየሽ ማንም ሰው ደግሞ በውስጥ ቦይስ ሲልክልሽ የብሩኪያ አፍቃሪዎች እያልሽ አትምጪ። አለቅላቂ ለስሙ ዩቲዩበር ነሽ። እንዴት አይገባሽም? የሚሰራው ነገር ሁሉ እንዴት አይገባሽም? አንዳንዶቻችሁ ደግሞ ማለት ነው የብሩኪ ፍቅረኛ ትናንት ተናገረ። በቃ ከዚህ በኋላ ተጣጥሰናል አራት ነጥብ ተዘጋ። ጭራሽ ደግሞ እናንተ ከሃይሚ ብሳችሁ ማየት እንፈልጋለን አምጣት ማየት እንፈልጋለን አምጣት እንዴ! ሌላ ጦርነት እንዲከፈት ነው ወይስ ሰላም እንዳይሆኑ ነው ወይስ አይዲያ አታችሁ አይዲያ እንዲሆናችሁ ነው? እኔ አልገባኝም። ቤተሰብ መቼም ያያችሁ ትኖራላችሁ፣ ቲክታክ ላይ ትናንትና ብሩኬ በተናገረው ቪዲዮ ላይ ተጣጥሰናል፣ እኔና አንቺ መግባባት አልቻልንም፣ ሲጀመር አንቺ አይገባሽም ብሎ ነው የተናገረው። ከዛ ምን ይላሉ? ማምጣት አለብን ማየት አለብን። ምን ልትሆን ነው የምትመጣው? ምን ልታረግ በቃ ያምጣላችኋ። በፊትም እኮ ቲክቶክ ላይ እንደዚህ ላይቭ ላይ ከድሮ ፍቅረኛ ጋና ስትሉ ነው ሀይሚ፣ በቃ መርምራ መርምራ ፎቶ ስታገኝ ይኸው ፎቶ አግኝቼባለሁ። ፎቶ ታውቃላችሁ ጋላሪ ላይ ይቀመጣል አይጠፋም። ድሌ ትታደረጉትም ውስጥ ስገቡ ታገኙታላችሁ። በእንደዛ አይነት ኬዝ ወይ ወስዳበት ነው ወይ ደግሞ ሰው ልኮላት ነው ሀይሜ። ስለዚህ አሁንም ቢሆን ትምጣ ካላችሁ ደግሞ ትመጣ ይሆናል ያት የድሮ ፍቅረኛህ ናምጣ? ምን ከሃይሚ ጋር ልታወዳድሯት ነው ወይስ ምን ልታረጓት ነው? ማርክ ልሰጧት ነው ወይስ ልዘቀዝቋት ነው ምን ልታረጓት ነው? ብሩክ እንደሆነ አልፈልግም ብሎ ተናገሯል እኮ በቃ ። ስለዚህ እንደዚህ አይነት አስተያየት ባትሰጡ ደስ ይላል። ምክንያቱም መጣች አልመጣች ምንም የምታደርገው ነገር የለም ሲጀመር ለብሩክ ሰላም አሰጥም ሲያወራ ትላንት ሰምታችሁት ከሆነ ዛሬ የመጣው ፊቱና የትላንትና ፊቱ የተለየ ነው። ሶ አንቺ ልጅ ከህይወታቸው ብትውጭ በጣም ደስ ይለኛል። ርጋፉ